እነዚህን ምልክቶች ሳታውቁ ቁርአንን አስተካክዬ ማንበብ እችላለሁ ማለት ፈጽመው የማይታሰብ ነገር ነው። ቁርአንን በትክክል ለማንበብ እነዚህን በየአንቀጹ በተደጋጋሚ የምናገኛቸውን ምልክቶች ማወቅ ይቅር የማይባል ግዴታ ነው። በዛሬው ቪዲዮ እነዚህን ምልክቶች ቀላል በሆነ መልኩ አንድ በአንድ ከነ ምሳሌያቸው የምናይ ይሆናል። ለቻናሌ አዲስ ከሆናችሁ ሰብስክራይብ እንድታድርጉ በአክብሮት እየጋበዝኩኝ ቀጥታ ወደ ምልክቶቹ እናልፋለን። እነዚህ ከላይ በኩል ያሉት ቁርአን ውስጥ የምናገኛቸው ሁሉም የተንዊን አይነቶች ናቸው። ተንዊን ማለት በአጭሩ የአንድ ቃል መጨረሻ ላይ የሚጨ

አሕመድ የሚለው ላይ አሕመዱን የሚል ድምፅ መጨመር ማለት ነው። ታዲያ ቁርአን ውስጥ ሶስት አይነት የተንዊን አይነቶች አሉ ፈትሐተይን፣ ከስረተይን እና ዶመተይን። ሆኖም እያንዳንዳቸው ቁርአን ውስጥ ሶስት ሶስት አይነት አቀማመጥ አላቸው። አንድ በአንድ እናያቸዋለን። ከፈትሐተይን እንጀምራለን። የመጀመሪያው እነዚህ ተነባብረው ያሉት ሁለቱም የፈትሐ ምልክቶች እኩል በኩል ተቀምጦ ካገኘናቸው ን የሚለውን ድምፅ በግልጽ ማንበብ ወይም ማውጣት ይኖርብናል ማለት ነው። ይህ አይነቱ አነባብ ኢዝሃር ተብሎ ይጠራል። ልክ እዚህ አንቀጽ ላይ እንዳለው ማለት ነው።

ሁለተኛው ምልክት ደግሞ እነዚሁ ምልክቶች በዚህ መልኩ ተበላልጠው ሲመጡ ሲሆን ን የምትለዋን ድምፅ ከቀጣዩ ፊደል ጋር ጨፍልቀን ወይም አዋህደን ማንበብ የሚኖርብን ሲሆን፣ በዚህን ጊዜ ን በግልጽ ባትነበብም የአፍንጫ ድምፅ ግን ይኖራታል። ይህ አይነቱ አነባብ ኢድጋም ተብሎ ይጠራል። ልክ እዚህ አንቀጽ ላይ እንዳለው ማለት ነው። ሙተሻቢሃን ወለሁም ፊሃ። ልክ እዚህ ላይ እንዳለው ን የምትለዋን ድምፅ በግልጽ አናነብብም።

ሦስተኛው ደግሞ ከእነዚህ ከሁለቱ አንደኛዋ በትንሿ የሚም ምልክት ተቀየራ ስናገኛት ሲሆን የዚህን ጊዜ ን የሚለውን ድምፅ ም በሚል መቀየር ማለት ነው። በሌላ አገላለጽ ኑን ፊደልን ወደ ሚም ፊደል መቀየር ማለት ነው። ይህ አይነቱ የአነባብ ህግ የቀላብ ተብሎ ይጠራል። ልክ እዚህ የቁርአን አንቀጽ ላይ እንዳለው ማለት ነው። ሰሚዓም በሲራ እዚህ ላይ እንዳለው ሰሚዓን ሳይሆን ሰሚዓም ምን የምንለው ሰሚዓን በሲራ ሌላ ምሳሌ ኩሉ ወሽረቡ ሃኒአን ቢማ ኩንቱም ተዕመሉን እንግዲህ እስካሁን ያየናቸው ሶስቱን የፈትሐተይን ምልክቶች ሲሆን በተመሳሳይ ከስረተይንም ላይ ልክ እንደዚሁ ሶስት አይነት ምልክቶች አሉ ህጋቸውም ተመሳሳይ ነው አጠር ባለመልኩ በምሳሌ እንመልከታቸው

እዚህም ጋር ተመሳሳይ ሶስት ህጎች እናገኛለን። የመጀመሪያው እንደዚህ ሁለቱም ተነባብረው ከመጡ ኢዙሃር ማድረግ ወይም ን የምትለዋን በግልጽ ማንበብ፣ ለምሳሌ ሐኪሙን ዓሊም። ሁለተኛው ልክ እንደዚህ ተለያይተው ጎን ለጎን ከመጡ ኢድጋም ማድረግ፣ ለምሳሌ ሻወቱን ወለሁም። ሶስተኛው ልክ እንደዚህ አንዷ ምልክት በሚም ተቀይራ ካገኘን ኢቅላብ ማድረግ፣ ለምሳሌ

እነዚህን የአነባብ ሕጎች በሌላ ቪዲዮ በአላ ፍቃድ በሰፊው የምናያቸው ይሆናል። አራተኛዋ እቺ ትንሿ የእሷድ ምልክት ከአሊፍ ከላይ ተቀምጣ የምናገኛት ስትሆን ሁለቱ በአንድ ላይ ሀምዘተል ወስል ተብለው ይጠራሉ። ስሟም የመጣው ወስል ከሚለው የአረበኛ ቃል ሲሆን ማያያዝ ማለት ነው። ስለዚህ እቺን ምልክት ወይም ፊደል በቃላት መካከል በምናገኛት ጊዜ አያያዥ ስለምትሆን ሙሉ በሙሉ አትነበብም። ለምሳሌ ቁል ሁዋ አላሁ አሐድ

አምስተኛዋ እቺ የሱኩን ምልክት የምትመስሏ ሞላላ ክብ ስትሆን ከቁርአን ውጭ ያሉ የአረበኛ መጽሐፎች ላይ እንደ ሱኩን የምታገለግል ቢሆንም ቁርአን ላይ ግን ሱኩን አይደለችም። ይልቁንስ እሷ የተቀመጠችበት ፊደል እንደማይነበብ ለመጠቆም የመጣች ምልክት ናት። ለምሳሌ ፈሊያዕቡዱ ረበ ሃዛ ልበይት

ወለቢሱ ፊ ከህፊም ሰላሰ ሚአቲ ሲኒን። እዚህም ላይ በተመሳሳይ ለቢሱ የሚለውና ሚአ የሚለው ላይ ያለችው አሊፍ አትነበብም። ሶስተኛዋ እቺ የዜሮ ቅርጽ ያላት ምልክት ስትሆን ለየት ያለ የአነባብ ህግ አላት። ማለትም እችን ምልክት ከአሊፍ ከላይ ተቀምጣ ካገኘናት ሁለት አይነት አነባብ አላት። አንደኛው እሷ ላይ የምናቆም ከሆነ አሊፍ የምትነበብ ሲሆን ሁለተኛው ደግሞ እሷ ላይ የማናቆም ከሆነ ቀጥለን የምናነብ ከሆነ ግን አሊፈን አናነባትም ማለት ነው። ለምሳሌ ካነት ቀዋሪሮ ቀዋሪሮ ሚን ፍዳ፣ የመጀመሪዋ ላይ ስለምናቆም አሊፋን ስበን ነው የምናቆመው ቀዋሪሮ። ሁለተኛዋ ላይ ግን ስለማናቆም አሊፋን ሳንስብ ነው የምናነባው ቀዋሪሮ ሚን ፍዳ። ሌላ ቀላልና የተለመደ ምሳሌ እንመልከት። የቁሉነ ያ ለይተና አጣዕና ላህ ወአጣዕና ረሱላ። እዚህ ቦታ ላይ የአንቀጹ መጨረሻ ወይም ማቆሚያ ስለሆነ አሊፏን ስበን ነው የምናቆመው ወአጣዕና ረሱላ። ነገር ግን የማናቆም ቢሆን ኖሮ አሊፏን አንስባትም ወይም ደግሞ አትነበብም። ወአጣዕና ረሱለ ብለን ሳንስብ ወይም አሊፍን ሳናነብ እንቀጥላለን ማለት ነው። ሰባተኛዋ እቺ የነጥብ ቅርጽ የምትመስለዋ ምልክት ለየት ያለ የአነባብ ህግ ሲኖር የምናገኛት ምልክት ስትሆን ከፊደል ከላይ ወይም ከታች ተቀምጣ ልናገኛት እንችላለን። ለምሳሌ እቺ ምልክት ከአሊፍ ከላይ ሆና ስትመጣ አሊፍን በግልጽ ሳይሆን በስሱ ማንበብ እንዳለብን የምታመላክት ናት። ለምሳሌ እዚህ አንቀጽ ላይ እንዳለው አዕጀሚዩ ብለን ሁለተኛው ላይ ያለችውን አሊፍ በግልጽ አናነባትም። አአ ሳይሆን የምንለው አዕጃሚዩን ብለን በስሱ ማንበብ እንዳለብን ለመጠቆም ነው። በነገራችን ላይ ይህን አንቀጽ እንዴት እንደሚነበብ በሰፊው ከዚህ በፊት የሰራሁት ቪዲዮ አለ፣ እዛ ላይ ሄዳቸው ማየት ትችላላችሁ። ከዚህ በተጨማሪም እቺ ምልክት ያለችባቸውን የቁራን አንቀጾችን እንዴት እንደሚነበቡ ሰፊ ያለ ህግ ስላለው በሌላ ጊዜ በሰፊው በሌላ ቪዲዮ የምና ይሆናል ኢንሻአላህ። ስምንተኛዋ እቺ የያእመድ ምልክት ስትሆን በግልጽ እንደምናየው የያ ቅርጽ ባይኖራትም፣ ነገር ግን ልክ እንደ ያእመድ ታገለግላለች። ለምሳሌ ሊኢላፊ ቁራይሽ ኢላፊሂም። አሁን እዚህ ላይ ከሐምዝ ቀጥሎ ያለችው እቺው ምልክት ልክ እንደ መጀመሪያው ላይ እንዳለችው ሊኢላፊ እንደሚለው ላይ ያለችው ከእሷ ጋር ተመሳሳይ ነው። ሐምዝን ስበን ነው ማንበብ ያለብን ሊኢላፊ ብለን እዚ ላይ ያን እንደሳብ ነው። እዚህኛውም ላይ ልክ እንደዚሁ ኢላፊህም ብለን መሳብ ይኖርብናል። ምክንያቱም ይቺ ራሷ ያእመድ ስለሆነች ማለት ነው። ዘጠነኛዋ ይቺ የኑን ፊደል ቅርጽ ያላት ምልክት ስትሆን ከአንድ ቃል ከላይ ተጨምራ እናገኛታለን። የዚህን ጊዜ ቃሉ ላይ ኑን ፊደል በግልጽ ተካቶ ባናገኝም ነገር ግን ኑን እንዳለ አስበን እንድናነብ የምታመለክት ናት። ለምሳሌ وكذلك ننجي المؤمنين አሁን እዚህ ላይ ኑንጂ ብለን ንንድና ጨምረ እንድናነብ ያደረገችን ይች ኑን ምልክት ናት። ነገር ግን በግልጽ ካየነው ነው ግን ኑጂ ብለን መሃል ላይ ኑን ፊደል የለም። ነገር ግን ኑን እንዳለ አስበን እናነባለን። ወከዛሊከ ኑንጂ ልሙእሚኒን። አስረኛዋና የመጨረሻዋ ምልክት እቺ የሲን ምልክት ስትሆን ሁለት አይነት አመጣጥ አላት። አንደኛው ከሷድ ከላይ ተቀምጣ የምትመጣ ሲሆን የዚህን ጊዜ ከሷድ ይልቅ በሲን ማንበቡ የተሻለ ነው የሚል መልእክት አላት። ለምሳሌ والله يقبض ويبسط እዚህ ላይ በሲን ማንበቡ የተሻለ ነው ከሷድ ይልቅ ማለት ነው። ويبسط ሌላ ምሳሌ في الخلق بسطه بسطه ሲን ነው የምናደርገው ሷድ ሳይሆን ማለት ነው። ሆኖም ከሷድ ከስር ተቀምጣ ካገኘናት ግን በሁለቱም ማንበብ እንችላለን፣ ከፈለግን በሷድ ከፈለግን በሲን። ነገር ግን በሷድ ማንበቡ በብዛት የተለመደና የታወቀ ነው። ለምሳሌ አም ሁሙል ሙሰይጢሩን በዚህ መልኩ በሷድ ማንበብ እንችላለን፣ አልያም ደግሞ በሲን ማንበብ እንችላለን፣ አም ሁሙል ሙሰይጢሩን። መርሐባ እንግዲህ፣ የዛሬው ቪዲዮዋችን ይህን ይመስል ነበር። በጣም በርካታ ጥቅሞች እንዳገኛችሁበት ተስፋ አድርጋለሁ። ለሌሎችም በርካታ ወንድምና እህቶች ይህ ትምህርት እንዲደርሳቸው ቪዲዮውን ላይክና ሸር ማድረግ እንዳይረሳ። ቁርአንን በኦንላይን ከቃኢዳ ጀምሮ እስከ ሂፍዝ ድረስ ለመማር የምትፈልጉ ኮሜንት ላይ በማስቀምጥላችሁ የቴሌግራም አድራሻ ብታናገሩኝ ማግኘት ትችላላችሁ። በቀጣይ በሌሎች ቪዲዮዎች እስክንገናኝ ድረስ መልካም ጊዜ እመኝላችኋለሁ። ወሰላሙ ዐለይኩም።